ሁሉ ለመሪዎች ሁሉ ክብር ይገባል እኮ። አለመታደል ሁኖ እኮ ነው አሁን ኢትዮጵያ ወደ ሌላ አቅጣጫ ሄዶ እንጂ፣ ክብር ለሚገባው እናትህን አባትህን አክብር አያቸው። እና በእውነቱ ቅድም አንዱ ወንድማችን ስማቸው ቅድም እንግዳ እንዳልኳችሁ ዳግም ከተፈታን በኋላ እንዳንታሰር የሚል በጣም ጠበቅ ያለ መልእክት ነው። ዛሬ ዓለም ግራ የገባው ይኸው ነው። ከተፈታ በኋላ ወደ ወህኒ ቤት እየሄደ ነው። አሁን ችግሩ እስሩ ደግሞ የእግር አይደለም፣ የአይምሮ እስረኛነት ነው። የጭንቅ ሰው አይምሮ ከታሰረ እግርማ ቀላል ነው። የእግር መታሰር በጊዜ ገደብ ይፈታል። የአእምሮ እስረኛ መሆን ግን በጣም ከባድ ነው። ዛሬ ሰላም ያሳጣን የአይምሮ እስረኝነት ነው። የጭንቅላት መበላሸትም ያ ማለት የምናስበው የምናሰላስለው ጊዜ ያመጣው ማይሆን ነገር ጠቃሚ እየመሰለን ጠቃሚው ይሄ ብቻ ነው። አዎ የኢትዮጵያ ሕዝብ አንድ መሆኑ ነው። ይህን እንግዲህ በእውነቱ አቡነ ማርቆስም ከተማው ከንቲባም፣ የመንግስትም የብልጽግና ጽፈት ቤት እንግዲህ ስማቸውን ባውቅ ኑሮ ጥሩ ነበር። ዲያቆኑም የውሃ ልማት ደሞ ደስ የሚለው ውሃው ልማት ላይ ዲያቆን መገኘቱ፣ ጸበል የሚረጫው ማለት ነው። ውሃ ጥረት የለም ዲያቆኑ እኮ ነው። አዎ በጣም በእውነ የሚገርም ነው። ውሃ ልማቱ ላይ ዲያቆን ይገርም እንደው አጨብጭቡለት፣ በእውነት።